ከዛ እኔ ነኝ እንትኑን ብሩን የከፈልኩት ማለት ነው። ከዛን ሲወስዶ ይሄዶ እንደዚህ ያለ አራት ወር ነው ወይ ሶስት ወር በኋላ ናና፣ ትክክል አይደለም ናና፣ አስተካክሎ ተባለ። ከዛ እኔኝ ምን ያደረግ ግልብል ሀገር ገብታለች እሷ እኔ አላወቅኩም። ከቤት ሲያወጣን ይሄ አዲሱ ገባ ስንደርስ ምናለኝ በቃ እንሄዳለን፣ እዛ ቢሮ ቢሮችን እንሄዳለን፣ ከዛን እናስተካከላለን። ይሄ የቤት ነገር እኔ ቤት አይደለሁም፣ ክፍለ ሀገር ገብታለች በይሁ፣ ክፍለ ሀገር ገብቻለሁ በይሁ። ለይሄ አሰራው ይሄ ትልቁ ማለት ነው፣ ይሄ የሚያዛቸው ወይንም ፕሮሰስ የሚሰጠው ይሄ የቤት ማለት ነው። ከዛ እኔ እዛ ሲ ደነገጥኩት እኔ ለምን? እሱ ምንዳይ አጣጣ አልኩት። መንገድ ላይ ነው እንግዲህ ይሄ ነገር፣ ሄድን እዛ ጋር፣ በቃ እኔ በጣም ተደገኝ ጫለው። ምን እንደሆነ አላውቅም። እኔ እንደ መጀመሪያ ሰውየው ነው ነው የሰማንያ ባሌ ነው። እሺ ከዛ ሲል ምን ይላል፣ ማናት እሷ? ለሰውየው ሚስቴ ናት እንዴ? በቀደም ሚስቴ ለኝም አላልክም ወይ? ዛሬ ኬታ መጣ አለ። ከዛ እኔ አይ እሷ ኮ ክፍለ ሀገር ገብታ ነበረ። ክፍለ ሀገር ስገባ በፊትም በሲንግልነት ነው ፕሮሰሱን እየጀመርኩት ስለሆነ አጋጉሊ እንዳይሆንብኝ እሷ እዛ ገብታለች። ስለዛም እኔ እንደ ስርአት አትመጣም

አዳኑ ቤቤ አንዳንዴ ያኖራሉ። ለደሆች ሰጠች ምናምን እያሉ በቃ እኔ በዛው ቀረ ቀረ እያኛው አሁን ወደ መሬቱ ደግሞ ስንመለስ ማለት ነው። መሬቱ አንድ እንትን መጀመሪያም በሱ እንትን ነው። ይሄ በግሩፕ ነው። እንትን አደለም ምንድን ነው ስሙ ይሄ ለብቻ ለብቻ ሳይሆን ሲሰራ ብቻ ካርታ ፍዳን ለብቻ ነው የምትወስደው ስለሆነ እንደዚ ተደረገ። ከዛን ስንሄድ ኑና የባለ መሬት ባለቤት ኑና ውሰዱ ተባልኩት ተባለ። እሱ ማለት ነው ኑና አስተካክሉ፣ አሻራ ላይሴንስ አምጡ ተባለ። በቃ ነይ እንሂድ አለ። እሺ አልኩት። ሄድን። ከዛን ስንሄድ እሱ እኔ ደጅ ላይ ቆማለው፣ ደጅ ላይ ቆማለው። እሱ እዚ ገባል፣ እዚ ቀበሌ ውስጥ ማለት ነው ቀበሌ ውስጥ እዚህ ይገባል፣ እዛ ይገባል። ከዛ በቃ ጨርስ በቃ ሁሉንም ኮፒ አርጊተን የላይሰንሳችንም ሁሉንም ነገር ኮፒ አርጊተን ይዘን ሄደናል። የግብርም ሁሉም ነገር ከዛ ስንሄድ ምን ያደረጋል? እሱ እሱ ነው እየገባ ውስጥ እኔ አልገባውት። እዚህ ክላስ ይገባል፣ እዚህ ክላስ ይገባል። በቃ ጨረስ ና አለ። ሰጥ አዎ ላይሰንሱ ውስጥ ውስጥ ነው አረግኩት። እሽ የታስክለኝ ሄል በቃ እውነት ነው መሰለኝ እኔ አሁንም አላመንኩም። እውነት ይሁን እሸቱን ጌታ ያውቃል። ከዛ ቆየን። አሁን ደግሞ በቃ ኑና አሻረ ስጡ ባልና ምስቶች ከሆናችሁም ሲንግልም የሆናችሁ ፕሮሰስ የጨረሳችሁ ተባለ። ተዘጋጂ አለ ይሻልኩት ተዘጋጀው እሱ ስራ ስለሆነ ተዘጋጂ ሲጠብቅ ትንሽ ቆይቶ ስልክ ተደውሎ በቃ እንደ መጀመሪያ እንደ ስንግልነቱ ማለት ነው። አሁን ባልና ሚስት እንዳልተደረገ እሱ ብቻውን ሄደ። ለምን እንደዚህ አረግሽ? እነሱ ፕሮሰሱን እንደ መጀመሪያ ነው የያዙት፣ ገብተዋል። ፕሮሰሱን እንደመጀመሪያ ነው የያዙት አለ ረጌታ ስራ። እሺ እንደዚህ ነው። በጣም ተረበሽኩት። ይህ ለመተው ደግሞ ልጆች አለኝ፣ እኔ ስራ የለኝም፣ የሚያን ጊዜ ምናምን። በቃ በጣም ነው ተረበሽኩት። እሺ ብዬ በቃ ምንም ማድረግ አልችልም። ለምን ልጆቼ እኔ ያለባት ያለባት ስላደግኩት በቃ ልጆቼ ያለባት እንዳላሳድገው ብዬ ፈሪቼ ዝም አልኩት። ዝም ብዬ በቃ ምንም ቢሆን ምንም እሱ ጋር ነው የምኖረው ልጆቼን አሳድጋለው። በቃ ትዕግስት ኖሮኝ እንደ በቃ ብዙ ውመን ስንሰራ ማለት ትንሽ ነበርኩት እግያን ጊዜ አለቅሳለሁ። ሰውዬው ልጆቹ ጋር ሳያወራ ማለት ነው ከ- ሲጫወት በቃ ይሰማኛል በጣም ከዛን እንደዚህ እያስብኩት ዝም አልኩት። ከዛን በቃ እያለኛል በቃ ያኛው ቤት የኔ ከባህሬን ሲመጣ መሬቱን እንሰራበት ላብ እንዲህ እያልኩ እምቢ አለ። ከዛ እሱን ይሸጥ አልን ምን ይደረግ እንታረጊ አለሽ። እሱ ሳላገባ በፊት ነው ገዛብ ስለሆነ በስሜ ነው ካርታ ፕላኑ ማለት ነው እና በደልታይ አንዴ ካርታና ፕላኑ ላይ ስለሆነ እየዞርን ያለነው እዛው ላይ ካርታና ፕላኑን ቀበሌ ውስጥ ያሉትን ሂደቶችና ችግር የለ። ዋናው ምንድን ነው? አንቺ የገጠመሽ ነገር ምንድን ነው? ምንድን ነው የሚለው። ለምን መሰለሽ አንድ ቦታ ላይ የሆነ የምችከረከረውና ስለ ካርታና ፕላኑ ብቻ ሆነ ምትነግ ጉዳዩሳይህን ምክር እየፈለኩት እኔ ማለት ነው። አጭር ላድርጎሽ፣ እንደዚህ ከሆነ ከዛን አሁን እዚህ እኔ አሁን ዱባይ ነኝ ያሉት አንድ አመቴ ነው ከመጣሁት ማለት ነው። ግን እኔ አብራራለሁ እንድትረዳን ብዬ ነው። ይሄን ሁሉ ድርቀት የሄድኩት ማለት ነው። ሁሉንም ነገር ያወራውት እንትን በቃ ዱባይ ከመጣው አንድ አመት ነው። እሱ ደግሞ ብር ለኩለት እስካሁን ብር እየላኩ ነበረ፣ ብር እየላኩ ነበረ። በቃ ኑሮ አስተምሯል ልጁን ኑሮ አስተምሯል። ለምን ከራያችን ውጡ፣ ስንቸገር ብቻ ውጡ ውጡ ስለሚሉን በቃ ብር እየላኩት ነበረ፣ የአንድ አመቱ ማለት ነው። ከዛን ይሄቴንም አንድ የአምስት ወር አበድሪኝ አልኩት፣ ቤሮትናት ያለችው አበደረች። ከዛን ፎቶ አንስተ የሰራሁን ቤት ይሄ የምትሰራውን ነገር ፎቶ አንስተ ላክልኝ አልኩት። በአንድ በኩል ብቻ ያለ ፎቶ የሚያነሰራቅ ብለና ቪዲዮ እና እንትዳርግለ ሲለው ጣይ ሰማይ ይሻልኩት ከዛ፣ እኔ በቀደም አልሰማውትም ነበር። እሱ ምን ይላል? የሆኔ ነገር ብር እንደዚህ እንደዚህ ያርገው፣ ብሩ እሱ ጋር ስለሆነ እንደዚህ ያርገው ያርገው። ቢጌት ናገር ምን ይለኛል? ብር ፌሮ ገዝቼ ጠፋብኝ አለ። ፌሮ? አዎ ፌሮ። ይሄን ሁሉ ሁሉ ብር ፌሮ ገዛበት። አዎ ጻጣቱ በጣም በቃ ምን እንደሚልማ ጣግራ ጣፋኝ እና እሺ አልኩት ከዛ አሁን ቆይቶ ደግሞ ይሄ በስራ ቦታ ሲሰማ ስራ ቦታ ልጆቹ እዛ ስለምንሰራው ሰማውት እና ምን ይባላል ብር ጠልቶ ጥሎ ነው ብር ጠፍቶበት ነው የምን ብር ይሄ የደሞዙ ሙሉን እንደወሰደ እንትን ወሰደ አሉ ሌባ ወሰደ ሽ እንደዚህ ነው ጠየቅኩት እንደዚህ እንደዚህ ነው አዎ የደሞዝ ብቻ ሳይሆን አንቺ የላክሽውን ይሄ ተሸየላቸው ሁሉንም ተወሰደ አለ። እንደዚህ ነው እሺ፣ በቃ እንደዚህ ከሆነ ምንም አላርግ በቃ ብሎ ካረኩት ብሎ ካርጌ በቃ፣ ልጆቼ እዛ ስለሆኑ አሁን ደግሞ ልጆችን በቃ ተናዶ በእኔ ንደት ልጆች የሆነ ነገር እንዳያደርግ ብዬ አሁን ራውጣሁን ደግሜ ማለት ነው። በቃ ዝም በቃ ተው

አንተ እንኳን ደህና ሁንክ። እኔ አካውንቴ ላይ ስላለኝ እኔ ስቸገር ብቻ ነው የማወጣው። ሌባ ወሰደችብኛ። መጀመሪያ ሳልመጣ በፊት በቃ አንተ እንኳን ደህና ሁንክ፣ ድጋሜ በደንብ ያዘው ብዬ እሺ አልኩት። ከዛ የዛሬ አመት ክፍለ ሀገር ገብቼ ነበረ። ወዳው እንትኑ ወጣ እቁብ ሲመጣ ቤት ማሳየት አለ ቁብ ብዬ ወጣ ሲለው፣ እረ ቤት ውስጥ ተጠቅመን ቀረስ። እሺ ሂደን ትጠይቃት ምን አለችው? እሷ አይ ሽሮ አራት ኪሎ ብቻ ነው የተገዘ። እንዲ እየተደ አይናገረኝ እየተደ አይናገር በቃ እዚህ መጥቼም ብር ጠፋብኝ አለ። እረ ጌታ ስራ፣ አሁን እኔ እያሳለፍኩትን ነገር ይሄ ልጆች እንዳያሳልፉ ብዬ እንደዚህ ሁሉ ትናረጉ ግን፣ እሺ ምን ማድረግ አለብኝ አሁን? እቃውን እቃውን ማጠቡን አቁሚውና ወይ መክተፉ ና ንገሪ። አሁን እቃውን እያጠብሻች በዛው እየሄድሽ በጣም እየተመሰጥሽ ነው፣ ብዙ ሂደት ውስጥ እየሄድሽ ዋናውን ጉዳይ የምትነግሪ እስኪ። እቃ አጠበው ቆም አድርጋትና ንገሪ። አሁን ይሄ ማለት ነው ይሄንን ሁሉ ስያረገ እኔ አሁን ምን ማድረግ አለብኝ? ጥዬ በቃ አጭር ላድርገው። ጎሽ ተባረክሽ። ለምን ሳስበው እሷ ስራዋን እየሰራች ስራም እየሰራች ሁለት ነገር እያደረገች ነው፣ እና ሳታስበው ማውራት ማለት ኢምፖርታንት ያሉ ጉዳዮችን ውስጥም እየገባች ነው። ለዛ ነው እንትን ያልኩሽ አሁን በነገራችን ላይ ሰዎች እዚህ ጋር ጨምቋቸው አሳስፏቸው ነው የሚመጡት፣ በሪስፔክት ልናዳመጣቸው ይገባል። አይነው ግን አሁን ለዚህ ቃ እየሰራችሁ እየከተፋችሁ ምናምናም ስትገቡ ሳታስቡት ከተፋው ላይም ወሬው ላይም ትሄዱበታላችሁ። በቀጥ ምንም ኢምፖርታንት ያለሆኑ ቶፒኮችን ላታነሱ ትችላላችሁ። ይህ ሰውዬ የተጫወተባት ነው። እዚህ ሽ ላይ ቀልድ አደለም፣ አያስቅም። እች ልጅ በጣም የዋልጅ ነች። ብር ላከችለት ጠፋብኝ። ቡልሻ ወዳታል ብሩን ማጋሊቱ አርጎት ቆርጥ ሞት እና እቺ ሰው ሀገር እየተቃጠለች የምታገኘውን ገንዘብ መጠቀሚያ የሆነች ቀላል ነገር አይደል? ቀላል አለ ነገ እያንዳንዳ እያንዳንዳችሁ ላይ የሚከሰት ነገር ነው። ማስተዋል ከሌላችሁ ይባ ሰረቀኝ እጉበቱ ሊባ ሰረቀብኝ ጠፋብኝ ያለ ሰውየው ሌላ ሚስት አግቢቶ ሊኖር ይችላል። ሌላ ሕይወት የራሱን ገንዘቡን ሌላ ነገር እያደረገው የራሱን ጥቅም ምን መሸጋገሪያ ድልድይ እያደረጋት ነው። የዋህ ትሁኑ ጓዶች፣ የዋህነት ያስፈላቸዋል። እንደ በግ ሆናለው የዋህ ሆናለው ምናምን ያሳርድሻል እየተጫወተብሽ እወድሻለሁ በቃ ን ላይ ምናምን ስል አይኔ ማ እወድሻለሁ፣ የሚልሽ የወርቅ እንቁላል የምትጢዶሮ ነሽ። ለሱ ገንዘብ ትልኪለታለሽ በየጊዜው ጠፋብኝ ሲል ትተኪለታለሽ። አይዞት ይዋለሽ። ሌላ ምን ወዴት ብለን እኮ መጠየቅ አለብን አይደል? እንዲህ አይነቱ ሰው ማጅራት ይመታል እንጂ ብር ይጠፋበታል እንዴ? አንዴ እሺ እንደው አክሲደንት አልሽ ሀፕን አረገ እንበል። ሁለት ሶስት ሲደጋገሙ እንዴት አትነቂም አንቺ? ስለዚህ ህይወት ቀልድ አይደለም። በፍቅር ሰበብ በወድሽ ያለው ሰበብ የማንም መጫወቻ እንዳትሆኚ። ምናልባት የማትኖሪበት ለማትኖሪበት ህይወት ይሆናል እየዳክርሽ ያለሽ። ምናልባት አንቺ በጋራ የኔና የሱ አብሮነት ብለሽ ገንዘብ እየለፋሽ ገንዘብ እየሰጠሽ እየላክሽ ምናምን የምታደረጊው ነገር ምናልባት አንቺ የለሽበትም እዛ ህይወት ውስጥ። ምናልባት ከየትም የመጣች የማንም ሌላ ሴት ክሊሆን ትችላለች። የምትበላው አንቺ ይልፋት። ገብቶሻል። የባልሽን ሚስት እያስተዳደርሽ ይሆናል ያለሽ፣ ነው። ሰው መለስ ብሎ ማየት ጥሩ ነው። ሰው ሀገር ስትሆኑ የምታየት ምሰሙ ስለሌለ ማንም ሰው እንደፈለገ እንደ ቀዝቃዛ ገንፎ መቶ ሊዘጋችሁ ነው የሚሞክረው። ኖ ካላላችሁ፣ ለምን ብላችሁ ካልጠይቃችሁ፣ እሺ አይባልም። ሙሉ ነገር እንዲያርጊ፣ ሺ እንዲላኪ፣ ሺ እዚህ ሁኚ፣ ሺ ይሄ ጠፋ፣ ሺ ለምን ተብሎ ይጠይቃል። ለጥያቄው ደግሞ አጥጋቢ ምላሽ ካላገኘሽ፣ መስመር ታበጃያለሽ። ማንም እንደዚህ የሆነሽ ኑሪ። ትዳር የጋራ ነው፣ ገብቶሻል። በጋራ ሁለት ሰዎች ተጋግዘው እየኮቶኮቱ የሚያሳድጉት ነው። ከዛ ውጪ አንዱ አንዱ ሌላው ላይ እየተጠቀመ ወይም አንዱ ሌላው ላይ እየተሸጋገረ ይኖር የሚል የለም። በሰማያዊም ወይም በምድራዊም አካሄድ የማንም መጠቀሚያ እንድትኝ አለ። መተጋገዝ ሲኖር መተባበር ሲኖር ያኔ እንትንት ያለች። ስለዚህ አንቺ ከዛሬ ጀምሮ ምንም አይነት ገንዘብ ድምቡሉ ሳንቲም እንዳትልክ ደምቡሎ ሳንቲም እንደዚህ ሆነ እንደዚህ ለቀበሌ ለምናምን